የሚገርምለት ነው። ታሳሰ አስራ ሁለት የዓመቱ ፀሐይ በደቡብ ምስራቅ ወጣ በደቡብ ምዕራብ የምጠልቅበት ወቅት ነውና የገና ጀምበር ይባላል። ልክ 12 ከ11 ላይ ትጠልቃለች። 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። በዚህ ወቅት በሰመር ሶልስቲስ ወቅት ፀሐይ ከአርክቲክ ወሰን በስተሰሜን ያለውን ክልል ላይ 24 ሰዓት ሙሉ አጠልቅም። ከአንታርክቲክ መስመር ጀምሮ ደግሞ በስተደቡብ አቅጣጫ ብትሄዱ 24 ሰዓት ሙሉ ጨለማ ነው። እንዴት እንደሆነ እንመልከት። ስለ ገና ጀምበር ነው የምነግራችሁ። ሁሌ ይነገራል የገና ጀምበር የገና ጀምበር፣ የታሳስ ጀምበር ይባላል። የገና ጀምበር ምንድን ነው የሚለውን ነው ዛሬ ዳሰስ ማድረግላችሁ። ስለዚህ ኢንተረስቲንግ ነገር ነው። ባላችሁበት ሀገር ታሳስ እንደምታውቁት በጣም አጭር አጭር ወር ነው። በጣም በተለይ እኛ ጋር እንደውም ብዙ አያስታውቅም እንጂ በባህር ማዶ ቶሎ የሚመሽበት ጨለማ ወር ነው። የታሳስ ጀምበር ይባላል፣ የገና ጀምበር ይባላል። በእኛ ደግሞ ታሳስ 12 ደግሞ የአመቱ አጭር ቀን የአመቱ አጭር ቀን ወይም ዊንተር ሶልስቲስ ነውና ስለሱ ነው መነግራችሁ። ስለዚህ ከኔ ጋር እንድትቆዩ መልክቴ ነው። እንግዲህ መጀመሪያ እስቲ ስለ ህዋው በተወሰነ መልኩ እንረዳ ብዬ ሀሳብ አስተያየት እንሰጣለሁ። እንግዲህ መሬት ላይ ሆነን ከዋክብት በያቅጣጫው እየተ በጣም ቦጎቦጉ ያው የሚታዩበት በተለይ ሉል የመሰለ ቅርጽ ያለው ሰማይን ሴሌስቲያል ስፌር ይባላል በሳይንሱ ወይም በእኛ ሰማያዊ ሉል ብለን እንጠራዋለን። እና ፀሐይ፣ ጨረቃ፣ ፕላኔቶች፣ ከዋክብት በዚህ ሉል ላይ ይጓዛሉ ብለን ያው ማሰብ እንችላለን እንደ ሳይንሱም ቢሆን እና መሬታችን ደግሞ በዚህ ሉል ማይከል ላይ የምትገኝ ናት። በመሆኑም ልክ እንደ መሬት ሁሉ ይህ ሉል ዋልታዎች አሉት፣ የራሱ የሆነ ሰሜንና ደቡብ ዋልታዎች ሴሌስቲያል ኖርዝን ሳውስ ፖልስ አሉት ስዕሉ ላይ እንደምትመለከቱት። ስለዚህ ሴሌስቲያል ኖርዝ አለ ሳውስ ፖል አለው ይሄ ሰማያዊ ሉል ተብሎ የሚታወቀው እንዲሁም ሁለት እኩል ቦታ የሚከፈልበት ደግሞ የራሱ የሆነ ሴሌስቲያል ኢኩዌተር አለው። ሴሌስቲያል ኢኩዌተር ወገብ አለው። በጣም የሚገርም ነው እና ፀሐይ በአንድ ዓመት ውስጥ በዚህ በሰማያዊ ሉል ላይ የምትጓዝበት ሰርኩላሪ ወይም ክበባዊ መንገድ ኤክሊፕቲክ ይባላል። የፀሐይ ጎዳና ይባላል። ፀሐይ እንግዲህ በዛ ላይ ነው የምትጓዘው። በጣም ይገርማል። በተለይ ዞዲያኮችን ስታቋረጥ በኤክሊፕቲክ ወይም ፍኖተ ፀሐይ ይባላል። በእኛ በሳይንሱ ደግሞ ኤክሊፕቲክ ይባላልና በአመት ውስጥ በዚህ ምክንያት ቀንና ሌሊት እኩል የሚሆንባቸው ጊዜያት ደግሞ ኢኪኖክስ ወይም እኩሌ ይባላሉ። አጭርና ረጅም የሚሆኑባቸው እለታት ደግሞ ሶልስቲስ በመባል ይታወቃሉ። ስለዚህ ክቡራን ተመልካቾቻችን አራት ነገሮች አሉ ማለት ነው። አንደኛ በአመት ሁለት ቀናት ቀኑ 12፣ ሌሊቱ 12 የሚሆንበት ኢኪኖክስ አለ። ይሄ አንደኛው ነው። ሁለተኛው፣ ሶስተኛው ደግሞ የአመቱ አጭር ቀን ዊንተር ሶልስቲስ የአመቱ ረጅም ቀን ሰመር ሶልስቲስ ነው። ስለዚህ በአመት ውስጥ አራት በጣም ልዩ ነገሮች ብዙ ነገር የሚከናወንባቸው አራት ምስጢሮች አሉ። እነዚህን ካወቃችሁ ብዙ ነገር መረዳት እንደምትችሉ ሙሉ እምነት አለኝ። እስቲ በመጀመሪያ ስለ ኢኪኖክስ ወይም ቀኑም ሌሊቱም እኩል 12 ስለሚሆንባቸው ቀናት ነግራቸዋለሁ። የመጀመሪያው እንግዲህ የመፀው ኩሌ የምንለው ነው። የመፀው ኩሌ የምንለው ነው። እንደ ኢትዮጵያ አቆጣጠር ይሄ የሚሆነው መስከረም 12 ነው። ብቻ መስከረም ላይ ነው የሚውለው። አንዳንዴ ደግሞ በምዕራቡ ሴፕቴምበር 20ም ሊሆን ይችላል 21ም ይሆን አንዳንዴ 22 የሚሆንበት አጋጣሚ ያለና ልክ በዚህ እለት ፀሐይ፣ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል ይተካከላልና ኦቶመናል ኦር ፎል ኢኩኖክስ ይባላል። በእኛ ደግሞ ሪና መዓልት ወሪና ሌሊት ዘመፀው የቀኑም የሌሊቱም መተካከል በምን በመፀው ወቅት ይሄ መስከረም 12 ነውና፣ ቀኑ 12 ይሆናል፣ ሌሊቱ 12 ይሆናል። ለዚህ ነው አዲሱ ዓመታችን መስከረም ከሆነበት ከብዙ ምክንያቶች መካከል አንደኛው ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል 12 የሚሆንበት ወር በመሆኑ ይሄን ወር አስመርጦታል ማለት ነው። ይሄ በኢትዮጵያ ብቻ አይደለም፣ በመላው ዓለም ነው። ይሄ መስከረም በተለይ መስከረም 12 ወይም ሴፕቴምበር 20 21 22 አልፎ አልፎ የሚከሰተው ቀኑም 12 ሌሊቱም 12 በሰሜን ምንፍቀ ክበብ፣ በደቡብ ምንፍቀ ክበብ የሚሆንበት እጅግ አስገራሚ ዕለት ነው እና በዚህ ዕለት እንግዲህ ፀሐይ ያው ቅድም የነገርኳችሁን ይሄን የሰማያዊውን ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ጊዜ ነው። በሰሜናዊ ንፍቀ ክበብ ደግሞ እኛን በመሳሰለው ደግሞ መፀው የሚጀምርበት ወር ነው ማለት ነው። እኛ እስከ መስከረም 25 26 ድረስ ይሄዳል። የእነሱ ግን ከዚህ ጀምሮ መፀው ይጀምራል። ይሄ እንግዲህ የመጀመሪያው የመፀው እኩል የምንለው ቀኑም ሌሊቱም እኩል 12 እኩል 12 የሚሆንበት አስገራሚ ዕለት ነው። በቃ ይሄ በጣም በመላው ዓለም ት ጀምሮ ብዙ ስሌት ያሰሉበት የነበረው መሰረቱ ኮዷች ይለት ናት። ሌላው የጸደይ እኩሌ ነው። ጸደይ ወቅት ላይ በተለይ መጋቢት 12 በእኛ አቆጣጠር፣ በፈረንጆች ደግሞ ማርች 20 አንዳንዴም 20 እንዲሆናል። ልክ በዚህ ይለትም ስክሪን ላይ እንደምታዩ ፀሐይ ልክ የምድር ወገብ ላይ ሆና ቀኑ ሌሊቱም እኩል የሚሆንበት ጊዜ ነው። የጸደይ እኩሌ ወይም ቨርናል ኦር ስፕሪንግ ኢኩኖክስ ይባላል። እሪና ማእልት ወእሪና ሌሊት ዘጸደይ፣ በጸደይ የሚከሰት የቀንም የሌሊትም እኩል የሚል ቀመር አለ እና መጋቢት መባሉ ራሱ የሚመጋገብ ቀኑ 12 ሌሊቱም 12 ሆኖ ምግብና እኩል የሚሆንበት ሪና ማለት መተካከል የሚሆንበት ነውና ይህን ማወቅ አለብን። እና እኔ ጥንቱን የኢትዮጵያውን የስነፈለክ ትምህርት ማር በነበረ ሰዓት ሰንጠረዥ የሚል ትምህርት አለ። በሰንጠረዥ ትምህርታችን ላይ የመስከረምና የመጋቢት ሰንጠረዥ እኩል ነው የሚሰራው ቀኑ 12 ሌሊቱ 12 ሆኖ ማለት ነው። ምክንያቱም ጸሐይ ምድር ወገብ ላይ ሆና በሁሉም ንፍቀ ክበብ ቀኑ 12 ሌሊቱ 12 ይሆናል ማለት ነው። ስለዚህ ይሄ ሰንጠረሽ የሚባል ራሱን የቻለ እጅግ አስገራሚ ትምህርት አለና ክብር ለቀደምት ኢትዮጵያውያን አባቶቻችን ለማለት እወዳለሁ። ይሄን እውቀት ሰጡን። ስለዚህ የመጻው እኩሌ ይሄ ነው፣ የጸደይ እኩሌ ወይም ሪና ማልቶ ሪና ሌሊት ዘመጻው ሪና ማልት ወሪና ሌሊት ዘጸደይ ብለን የምናስበው ነው። ስለዚህ በጸደይ ኩሌ ፀሐይ የሰማዩ ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ጊዜ ነው። በተለይ ደግሞ ለሰሜናዊ ንፍቀ ክበብ ጸደይ የሚጀምርበት ጊዜ ነው። በዚህ ጊዜ እንግዲህ ፀሐይ ልክ በምስራቅ በትክክለኛ አቅጣጫ ላይ ወጥታ በምዕራብ ትክክለኛ አቅጣጫ ላይ ነው የምትጠልቀው። ስለዚህ በምድር ወገብ በየትኛውም ወቅት በየትኛውም ወቅት የሰዓተ መዓልቱ ጊዜ አብዛኛውን ጊዜ ሊለያይ ትንሽ ይችላል እንጂ 12 ሰዓት ነው በአማካይ ማለት እንችላለን። ከመጋቢት እኩሌ ከማርች ኢኩኖክስ እስከ መስከረም እኩሌ ወይም ሴፕቴምበር ኢኩኖክስ ፀሐይ በ23.5 ዲግሪ በሰሜን ምስራቅ በኩል በመውጣት በ23.5 ዲግሪ በሰሜን ምዕራብ በኩል እንደምትጠልቅ ሁላችንም በአይን የምናየው ነገር ነው። ከመስከረም እኩሌ እስከ መጋቢት እኩሌ ያው ፀሐይ በ23.5 ዲግሪ በደቡብ ምስራቅ ደግሞ አሁን ደግሞ በደቡብ ምስራቅ በኩል ተወጣና በ23.5 ዲግሪ በደቡብ ምዕራብ በኩል ትጠልቃለች። በመጋቢትና በመስከረም ግን የመዓልቱም ርዝመት 12፣ የሌቱም ርዝመት 12 ነው። ይሄ ይሄ መታወቅ አለበት ሁሉ ማንም ሰው ማወቅ የሚገባ እውነት ነው። ለዚህ ነው የኢትዮጵያ ፊደል ይሄን ቀመርን የያዘው። ምክንያቱም ፊደላችን ወደ ታች 26 የግዕዙን ማለት ነው፣ ወደ ጎን 7 26 ሲባዛ 7 182 ነው። ልክ በ182 ቀን ነው አንዴ ነው ፀሐይ ምድር ወገብ ላይ ሆና ቀኑ 12 ሌሊቱ 12 የሚሆንበት የማርች ኢኪኖክስ የመጋቢት እኩሌና የሴፕቴምበር ኢኪኖክስ የመስከረም እኩሌ ወይም የመጻው እኩሌ የጸዳይ እኩሌ ብለን የምንናገረው የሚሆንባቸው ምስጢራት በኢትዮጵያ ፊደል ላይ ተካተዋል። ልክ በ182 ሲደመር 182 ለ164 ነው። ስለዚህ ልክ በ182 ቀን አንዴ ምድር ወገብ ላይ ተሆና ቀኑም 12፣ ሌሊቱም 12 ይሆናል። መስከረም ላይ እንደገና ደግሞ መጋቢት ላይ ቀኑ 12 በ182 ቀኗ ቀኑ 12፣ ሌሊቱ 12 ይሆናል። የጸዳይ እኩሌ ይሆናል። ስለዚህ ፊደላችን ብዛቱ ራሱ 182 ነው። 182 ነው እንግዲህ የብርሃን ቀመር ነው። የኢትዮጵያ ፊደል የሚባለው ይሄ ነው። ሰው ምክንያቱም ሰው 12 ሰዓት የቀን እለቱን ስራ ይሰራ ፣ 12ቱ ሰዓት ደግሞ የሌሊት የጨለማ ነው። ስለዚህ የጨለማው ቀርቶ የብርሃኑን ቀመር ፊደሉን ስታባዙት 182 ይሰጣቸዋል። ይህ እንግዲህ ምን ያህል አባቶቻችን ጥልቅ ተመራማሪ እንደሆኑ በጣም ያስደንቀኛል። እና ክብር ለአባቶቻችን ለቀደምት እናቶቻችን ሌላ ምንም ልል አልችልም በዚህ ላይ ክቡራንና ክቡራት፣ ክብር ለቀደምት አባቶቻችን እያላችሁ እናንተ ማስተያየታችሁ ላይ ጻፉ። በረከታቸው ይደርብን። ታላላቆች ነበሩ እና የሚገርም ነው። በመሰረታዊ ነገሩ ፊደል በጣም ረቂቅ ምስጢር አለው። እንደምታውቁት ወደ ጎን ሰባት ነው እና ሰባቱን ብርሃን ደማቅ አካላት ይወክላል። እነዚህም ሁለቱ ፀሐይና ጨረቃ ወይም ሸምሽና ቀመር ይባላሉ። ሌሎቹ ግን ፕላኔቶች ናቸው። ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር፣ ሳተርንን ይወክላሉ። ለምሳሌ ሀ ፀሐይን ይወክላል፣ ሸምሻን ይወክላል። ሁ ደግሞ ጨረቃን ይወክላል። ሂ ደግሞ ማርስን ይወክላል። ሀራብ የምንለው ደግሞ ሜርኩሪን ይወክላል። ሂ ሐምስ ጁፒተርን ይወክላል። ሂ ሳድስ ዙሁራን ወይም ቬኑስን ይወክላል። ሆሳብ የመጨረሻው ሳተርንን ይወክላል። ስለዚህ እነዚህን ሰማያዊ አካላት ነው የሚወክል ምስጢር ነው ያደረጉት። በጣም ይገርማል እና ለምሳሌ ሐለምን ፀሐይን ወከለ ብለን ስንመረምር ፀሐይ የተፈጠረችው በለተ ረቡዕ ነው። ግን ሀላ ያደረጉበት ትልቁ ምክንያታቸው በለተሁድ ብርሃን ይሁን አለ ብርሃንም ሆነ ይላልና ከዛ ብርሃን ፀሐይ ስለተፈጠረች ነው፣ በለተ ረቡዕ ከዛ ብርሃን ተወስዶ። በጣም ይገርማል። እሱም በዝርዝር ወደፊት ምስጢሩን እነግራቸዋለሁ። የሁ ወይም የሁለተኛው ዕለት የሰኞ ምግብን ነው የሚባለው ጨረቃ ናት። ለምንድነው ሁ ፊደል ሁ የተሰጣት ለጨረቃ ወይም ሰኞ የሚለው ለት የተሰጣ ሲባል ሰኞ እንደሚታወቀው ከዚህ እስከ ብሩ ሰማይ መላው ውሃ ተከፍሎ ውሃ የተከፈለበት ጊዜ ነው። ጨረቃ ደግሞ ከፍተኛ ውሃን የመሳብ አቅም አላት። በጣም ይደንቃል። በመቀጠል የተሰጠው እለት ለማርስ ነው። ማክሰኞ ወይም ሃሁሂ ሂሳልስ ማለት ነው። ምግብናው ለመሪ ነው ይላል አቡሻር ስንማር። ምክንያቱም በዕለተ ሰሉስ ማክሰኞ ውሃ ተለይቶ ጸብር ትባል ነበር፣ መሬት ጭቃ ነበረች። ከዛ በኋላ መሬት ሆነች በ12ቱ ነፋሳት ስትመታ፣ ከዛ ደርቃ ስትፍታታ ምድር ተባለች ማደሪያ ማለት ነው እና በተመሳሳይ መልኩ መሪህ የምንለው ወይም ቀዩ ፕላኔት ማርስም መልኩ ሲታይ ወይም መልክ አማርስን ስንመለከት ልክ እንደዛ ነው። በጣም ይገርማል። ሮቨሮች ሄዶ ያነሱትን ፎቶ ብትመለከቱ በጣም እንደውም ስክሪኑ ላይ መመልከት ትችላላችሁ፣ እና የሆነ የመሬት አካል ነው የሚመስለው። ራሱ በቃ የደረቀ መሬት ነው የሚመስለው። በጣም ይገርማልና ስለዚህ ሂል ለማርስ ሰጥተዋል። ሀራብን ደሞ ለሜርኩሪ ሰጥተዋል። እንግዲህ ሜርኩሪ በጣም ብዙ ነገር አላት። ከፀሐይ ቀድማ ነው እና መልእክት አብሳሪ ናት ይባላል። በዚህ ላይ ደግሞ መልክተኞች ሆኑ በለተረቡ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል እና ምግብናው ለዛ ተሰጥቷል። ሄ ሃምስ ወይም ሃሙስ የሚለው እለት መሽተሪ ነው ምግብናው፣ ከሰባቱ ከዋክብት መካከል ወይም ብርሃን አካላት ልበላቸው። ለምንድን ነው ይሄ የተባለበት? ትልቁ ምክንያት በሐሙስ በጣም ስፍር ቁጥር የሌላቸው የባህር ፍጥረታት የተፈጠሩበት በመሆኑ ጁፒተርም ግዝፈቱና ትልቀቱ በጣም ስለሆነ ለጁፒተር ተሰጥቷል። ቀጥሎ ህሳድስ ወይም አርብ ማለት እንችላለን ለዝሁራ ተሰጥቷል። ምክንያቱም በእለት አርብ አዳምና ሔዋን በብርሃን ደምቀው ነው የተፈጠሩት እንዳ አርብ ነው የተፈጠሩት እና ካሉትም ፕላኔቶች ደግሞ በጣም ደምቃ ምትታየን ለአይናችን ዝሁራ ናት። በሰማይ ላይ ማለት ጁፒ ይቅርታ ቬኑስ ናት። ያጥበቀ ከቬኑስ የጠፈር እንክብልዋ ናት እና ይገርማል። በመጨረሻም ሆሳብ ለሳተር ተሰጥቷል ሆሳብ ወይም ቀዳሚት ፣ ምክንያቱም ዙሃል አልዙሃል ይላል በአረብኛ፣ በእኛ ዙሃል ይባላል፣ ሳተርን ይባላል። ማረፍ ማለት ነው፣ በቃ ቀጥታ ፍችውና ቀዳሚት እረፍት ስለተደረገባት ነው። በአጠቃላይ ግን ፊደሎቻችን እልጅግ እጅግ የተራቀቀ ሳይንስ ያለባቸው ናቸው። እሱን ሌላ ጊዜ ነው እንጂላችሁ ምቅር። አሁን ግን ስለ ገና ጀምበር ስናነሳ እግረ መንገዳችንን የጸደይ ኩሌን የመጸው ኩሌን ላንሳላችሁ በማለት ነው። አሁን ያመቱ ረጅም ቀንን መጀመሪያ አንስተን ወደ ገና ጀንበር እንሄዳለን። የአመቱ ረጅም ቀን የሚባለው ሰኔ 14 ነው። ሰኔ 14 ያመቱ ረጅም ቀን ወይም ሰመር ሶልስቲስ ይባላል። ለምንድነው ረጅም ቀን የሆነው የሚለውን ነገር ማየት ያስፈልጋል የሚል እምነት አለኝ። በእኛ እንግዲህ ሰኔ 14 በምዕራቡ ደግሞ ጁን 21 ወይም ጁን 21 ወይም ያ እለት ነው። ፀሐይ እንግዲህ በሰማያዊ ሉል ላይ ወደ ሰሜን አቅጣጫ መጓዟን የምታቆምበት እለት ነው እንግዲህ ሰመር ሶልስቲስ ይባላል። ይህ እለት እንግዲህ በሰሜናዊ ንፍቀ ክበብ በጋ ይጀምራል ይጀምራል። በእኛ ግን ኦልሬዲ ክረምት መጠጊያው ላይ አካባቢ ነው። እንግዲህ በዚህ ወቅት በሰመር ሶልስቲስ ወቅት ፀሐይ ከአርክቲክ ወሰን በስተ ሰሜን ያለውን ክልል ላይ 24 ሰዓት ሙሉ አጠልቅ። በጣም ይገርማል። እዛ አካባቢ ብትሄዱ 24 ሰዓት ሙሉ አጠልቅ በጣም የሚያስገርም ነው። ከአንታርክቲክ መስመር ጀምሮ ደግሞ በስተደቡብ አቅጣጫ ብትሄዱ 24 ሰዓት ሙሉ ጨለማ ነው። ይህ ወቅት እንግዲህ ሰሜን ንፍቀ ክበብ ላይ ቀኑ ይረዝማል። የመሬት ሰሜን ንፍቀ ክበብ ደግሞ ወደ ፀሐይ ያጋደለበት እንዲሁ ፀሐይ ከሰሜን ምስራቅ ወጥታ በሰሜን ምዕራብ የምትጠልቅበት ወቅት ነው። ስለዚህ ሰኔ 14 ረጅሙ ረጅሙ ቀን ተብሎ ይታወቃል ና የሰኔ ጀምበር ከተባለ በጣም ረጅም ነው ማለት ነው ሰኔ 14 ደግሞ በተለየ መልኩ ረዘም ይላል አሁን ወደ ገና ጀምበር እንምጣ ክብራን ተመልካቾቻችን ታሳስ 12 ላይ እንገኛለን ታሳስ 12 የአመቱ አጭር ቀን የአመቱ አጭር ቀን ይገርም ማለት ነው ታሳስ 12 የአመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት እንግዲህ በሌላው ዓለም ዲሴምበር 21 ወይም አንዳንዴ 22፣ 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት ዕለት ነው፣ ዊንተር ሶልስቲስ ይባላል። ይህ ዕለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል። ይጀምራል፣ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው። በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከአስራ ሁለት ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ፣ ምክንያቱም በጣም ለማመጣጠን ሲሉ። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆንን ብዙ ልዩነቱ ስለማይታይ። በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው። እኔም ሄጄ ለማየት ሞክረል ያለው እና በጣም ያስፈራል። ጨለማው እንዲሁም ፀሐይ በደቡብ ምስራቅ ወጣ በደቡብ ምዕራብ የምጠልቅበት ወቅት ነው እና የገና ጀምበር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ቶሎ ይመሻል ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ ተጠቀው ወደ አውሮፓ ብትሄዱ በቃ ኦልሞ ኦልሞ 9 ሰዓት አካባቢ ጨልሟል። በኢትዮጵያ አቆጣጠር እኛ ትንሽ እስከ 12 12 ምናምን ጉዳይ ድረስ ፈቅ ይላል ያ ግን ዘጠኝ ሰዓት ድቅድቅ ያለ ጨለማ ነው እና በጣም ይገርማል ይሄን ሄጄም ለማየት ለማረጋገጥ ችያለሁ። እንግዲህ የገና ጀንበር ስናይ ፀሐይ ስን ሰዓት ተወጣለች የሰኔን ጀንበር ፀሐይ ስን ሰዓት ተወጣለች ስን ሰዓት ትጠልቃለች የሚለውን ለማየት ታኅሳስ አስራሁለት ሁለት ሺ አስራ አራት አመተ ምህረት በኢትዮጵያ ማለት ነው በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ከ11 ላይ ትጠልቃለች። 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። የፀሐይ መውጣት 12 ከ35፣ የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው። ወደ ሰኔ ስትመጡ ግን በጣም ይገርማል። 12 ሰዓት ከሰባት ላይ ነው የምትወጣው። ልክ ሰኔ 14 እንግዲህ በሰላም ያደርሰን። 12 ሰዓት ከሰባት ላይ ነው የምትወጣው። አሁን ግን የወጣችው 12 ሰዓት ከ35 ማለት ለአንድ 25 ጉዳይ ነው። ፀሐይን ያየናት በዛ ደግሞ። ሰኔ 14 ስትሄዱ ግን 12 ሰዓት ከ10 ላይ ፀሐይ መውጣት ትጀምራለች። ልዩነቱ የምጠልቀው ደግሞ 12 ከ46 10 ጉዳይ ለአንድ አካባቢ ነው፣ ሰኔ 14 የምጠልቀው። ስለዚህ ልዩነቱ ቢያንስ የሰኔ ጀንበርና የታህሳስ ጀንበር ማየት ትችላላችሁ። በጣም ከማድረሳቸውና ከምወዳቸው ትምህርቶች መካከል ሊቀሊቃውንት አቡሻህር ሲያስተምሩኝ ሰንጠረዥ ላይ የታህሳስ ለባህይቲቱ ሰኔ ለባህቲቱ ተብለን ተምረናል። የታህሳስ ሰንጠረዥ ለብቻው ነው የሚሰራው። የሰኔ ሰንጠረዥም ለብቻው ነው የሚሰራው። ይሄ በጣም ይገርመኛል። ታህሳስ ለብቻው ሰንጠረዡ ይሰራል፣ ሰኔም ለብቻው ይሰራል። ምክንያቱም የታህሳስ ጀንበር አጭር ነው፣ የሰኔ ጀንበር ረጅም ስለሆነ ይሄም ከማድረሳቸው ትምህርቶቼ ናቸው። ግን የሚገርመኝ በዓመቱ አጭር ቀንና በዓመቱ ረጅም ቀን ትልቅ ነገሮች ላለፉት ሁለት ዓመታት ተካሂደዋል። በጣም ሳስባቸው ይገርመኛል። የመጀመሪያው ታስታውሱ እንደሆነ 2012 ሰኔ 14 የዓመቱ ረጅም ቀን በተባለው ሰመር ሶልስቲስ በሆነበት እለት ቀለበታማ የፀሐይ ግርዶሽ አኑላር ሶላር ኤክሊፕስ ነበረ። ትዝ ይላችኋል። ላሊበላ ቆይታዬ እጅግ የሚገርም ጊዜ ነበረ። እሳታማ ቀለበት ፀሐይ ሰርታ ሪንግ ኦፍ ፋየር እሳታማ ቀለበቷን በሰማይ ላይ ያየንበት እጅግ አስገራሚ እለት ነውና የማያ ካሌንደርም ያበቃለት ቀን ነው። በቃ 2012 ላይ ተጠናቀቀ የማያ ካሌንደርና ዘ ቢግኒንግ ኦፍ ዘ ኒው ኢራ የአዲስ ዘመን ጅማሮ የአዲስ ዘመን ጅማሮ ያን እንግዲህ በስፋት በዩቱዩብ ላይ ሰርተነዋል። ወደ ኋላ መለስ ብላችሁ ተመልከቱት እና አዲስ ዘመን የተጀመረበት ነው። እንግዲህ ለምሳሌ በቱቦ ውስጥ የሚያልፍ ሰው ከአንዱ ቱቦ ወደ አንዱ ቱቦ ወይም ከአንዱ ቦታ ወደ አንዱ ቦታ እንደ ፖርታል ሲያልፍ በጣም ብዙ ይጋጋጣል። ብዙ ልፋት አለው እዛ እስኪወጣ ድረስ ና ከዛ በኋላ ዓለማችን በጣም በኮቪዱም በኢኮኖሚውም በጦርነቱም በፖለቲካው መዋዠቅ የጀመረችበት ነው። ከዛ በኋላ ያለውን ክስተት ብዙዎቻችሁ እንደምታስተውሉት ሙሉ እምነት አለኝ እና የአመቱ በጣም ረጅም ቀን ሆኖ አለፈ። በዚህ ስንደነቅ ደግሞ 2013 ዊንተር ሶልስቲስ የአመቱ አጭር ቀን ላይ ጁፒተር ና ሳተር በፖይንት 1 ዲግሪ ተቀራርበው በዚህ ደረጃ እንደዚህ ተቀራርበው በጣም በጣም የታዩበት ጊዜ በጣም በጣም ሩቅ ነው። እና በጣም ከመጠጋጋቻ ትንሽ ነሳ። በመካከላቸው ያለው ርቀት 6 ወደ አርክ ሚኒት ወይም 0.1 0.1 ዲግሪ ነበረ። ይኸውም የጨረቃን ዲያሜትር አንድ አምስተኛ በሆነ ልዩነት ርቀት ሁለቱ ፕላኔቶች በአይፒ ስናይል በእይታ በስነፈለኩ ሳይንስ ነው ያቀረብኩት። ሁለቱ ፕላኔቶች ተጠጋግተው ነው። ይሄ እንግዲህ የሆነው በ1623 ከተከሰተው ግጥጥሞች በኋላ እንግዲህ ጁፒተር እና ሳተርን በዚህ ደረጃ የተቀራረቡበት ነበረ። ከዚህ በኋላ እንግዲህ ሁለቱ ፕላኔቶች ግጥጥሞች ወይም ጽምረታቸው እንደ ጎርጎሮሳውያን የዘመን ቀመር በሀያ አርባ ነው። ቀጥሎ የጁፒተርና የሳተር ኮንጀንክሽን በሀያ ስልሳ በየሀያ አመቱ ነው። ከዛ መጋቢት አካባቢ ሚያዝያ ሀያ ስልሳ ላይ ነው፣ መጋቢት ሀያ ሰማንያ ላይ እንዲሁም መስከረም ሁለት ሺህ አንድ መቶ ወይም ሀያ አንድ ዜሮ ዜሮ ላይ ነው የሚከሰቱት እና በጣም የሚገርም ሲገርም ነው በጣም እንግዲህ ያስታውሳለሁ የቀጥታ ስርጭት ነበረን ፓሳስ 12 2013 እና የደም እንግዲህ በጣም ክረር ያለ ፀሐይ ነበር በዋዜማው። በማግስቱ በለቱ ግን የነበረው አየር ውጥውጥ ብሎ ደመናው ፀሐዩ ደመናው ፀሐዩ በቃ በጣም የሚገርም ነገር ነበረ። በተፈጥሮ ላይ ራሱ ያየ ነው እና የቀጥታ ስርጭት ባላገሩ ላይ አድርገን ነበረ። እጅግ የሚገርም ነው። በአመቱ ረጅም ቀንና በአመቱ አጭር ቀን እየተከናወኑት ነገሮች እኔ በቃ በህይወት ዘመኔ ልረሳቸው ማልችላቸው ነው። እንግዲህ ታህሳስ 12 ያሁኑ አመት ደግሞ የአመቱ አጭር ቀን ላይ እንገኛለን እና ዊንተር ሶልስቲስ ብዙ በአለም ዙሪያ ያለውን ነገር ትንሽ ለውጥ የሚያደርጉ ናቸው እነዚህ ሰማያዊ አካላት። ስለዚህ እንድትከታተሉ በዚህ አጋጣሚ ሐሳብ አስተያየቴን እሰጣለሁ። እንግዲህ የገና ጀምበር ጀምበር ራሱ ምንድን ነው የሚለውን ብቻ ነግሬያችሁ መርሃ ግብሬና በቃ አለ ገና ታህሳስ 29 ልናከብረው ጀምበር የሚለውን ቃል ልንገራችሁ። ጸሐይ ብዙ ስም አላት። እንደምታውቁት ፀሐይ እንላታለን። አንድ ኦሪያሬስ ትባላለች። በጣም በጣም የሚገርም ይሄ ሄኖክ ያላት ስም ቶማስስ ትባላለች። ጀንበር ትባላለች፣ ሸምሽ ትባላለች። እንግዲህ በጣም በስነ ፈለክ ትምህርታችን ውስጥ በስፋት የምንዳሰሰው ነው። ጀንበር ስንል ግን እጅግ ደስ ይለኛል። እኔ ጀንበር ብዬ ስጠራ፣ ጀም ሳይሆን ጀን ነው። በተለምዶ ጀንበር ይባላል፣ ግን ጀንበር ነው የሚባለው። እንግዲህ ጀን ጃን የሚለው ጀን ወይም ገነ የሚል የግዕዝ ቃል ይወጣል። ትርጉሙ ታላቅ፣ ገናና ንጉስ የሚለውን ፍቺ ይሰጣል። ለምሳሌ ጃን ሆይ እንላለን አይደለ? ንጉሱን እና ይሄም ደግሞ ገናና ማለት ነው። ጃን የሚለው ቃል ጀነ፣ ገነ፣ ገናና፣ ታላቅ የሚል ንጉስ የሚል ፍች ይሰጣል። በር የሚለው ቃል ደግሞ በር ማለት በር ማለት ብርሃን ማለት ነው። በግዕዝ ቋንቋ ጀንበር ማለት እንግዲህ ጀን ታላቅ ገናና ብያቸዋለው፣ በር ማለት ደግሞ ብርሃን ማለት ነው። ታላቅ ገናና ብርሃን ወይም ፀሐይ ማለት ነው። እና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች። እና ጀንበር ስንል በጣም እጅግ የሚገርም ድሮ ጀንበር የሚባሉ ብዙ ስሞች ነበሩ። አሁን ግን አብዛኛውን ጊዜ እንደዚህ አይነት ስሞችን አናገኝም፣ እንጂ እጅግ የሚገርምና ገናና ታላቅ ብርሃን የሚል ፍቺ ይሰጣል። ሌላው ቅድም እንዳልኳችሁ ለምሳሌ ጃን ሆይ ስንል ንጉሥ ሆይ ማለታችን ነው። ስለዚህ ጃን የሚለው ቃል ንጉሥ የሚለውን ቃል ይወክላል ማለት ነው። በር ማለት ደግሞ ያው መውጫ፣ መግቢያ በር እንደማለት ነው። እንግዲህ ጀንበሯ ፊቴ ላይ አንጸባርቃለች፣ እኔም እያየዋት ነው። በር ማለት እንግዲህ መውጫ መግቢያ ማለት ነው። ስለዚህ ጀንበር ማለት ሰማያዊ ንጉስ እግዚአብሔር በአራተኛ ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ። እንዴት አይነት ፍቺ ነው! እንዴት አይነት ፍቺ ነው! በጣም የሚገርም ነው እና ጀንበር በረጃን የሚሉት ሊቃውንት አሉ እና ይገርማል። ጃን ማለት ጃን ሆይ ንጉስ ማለት ነው። በር ማለት መውጫ መግቢያ ማለት ነው። ስለዚህ የዓለም ንጉስ የፍጥረታት ንጉስ እግዚአብሔር በአራተኛ ዕለት ወይም በለተረቡ ለዓለም የከፈተው በር የብርሃን በር ናት እና ይገርማል ጀንበር የሚል ፍቺ ሰጥተዋታል። በጣም በጣም ይደንቃል። ሶስተኛው ሊቁ ሲፈቱት ጃን በር ይሉታል። ጃን በር ጃን ማለት ወይም ጋን ጋን ሁላችሁ ታውቃላችሁ፣ እንስራ አለ። ከእንስራ ደግሞ ከፍ የሚል ጋን አለ። ትልቅ ከሸክላ እቃዎች ነው፣ ይበልጣል፣ ግዙፍ ነው፣ ገናና ነው። እንስራ አብዛኛውን ጊዜ ለውሃ፣ ጋን ደግሞ ለጠላ መጥመቂያ ምናምን የምናገለግልበት ከሸክላዎች በጣም ትልቁና ግዙፉ ያው እንደምታቁት ጋን ነው። ከሸክላ እቃዎች ይበልጣል። በርህ በርህ ማለት ያው፣ እንደምታቁት በርህ ማለት ብርሃን ማለት ነው። ስለዚህ የብርሃን ጋን፣ በጣም ይገርማል። የብርሃን ጋን ማለት ነው። የብርሃን ጋን ምናችን፣ ፀሐያችን። በጣም ግዙፍ ግዝፈቷን ብዙዎቻችሁ የምታቁት እውነት ነውና እቺ ግዙፍ አካልን እንግዲህ በረጃን ወይም ጀንቨር በማለት ስም አውጥተውላታል። እንግዲህ የብርሃን ጋን ሲሏት ግዝፈቷን ነው ምናየው። ምክንያቱም እንደሚታወቀው የፀሐይ መጠነ ቁስ ቁሷ ከምን ገመተው በላይ በጣም ግዙፍና ታላቅ እንደሆነ ታውቃላችሁ። ልክ እንደ ጋኑ ትልቅ ነው። ይኸውም የስርዓተ ፀሐይ 99 ፐርሰንት መጠነቁስ የተያዘው ያው በርሷ በፀሐይ ነው ማለት እንችላለን። ፕላኔቶች ሁሉ ተደምሮ የእርሷን 0.1% ብቻ ነው የሚሆኑት። መጠነቁሷም ከመሬት ጋር ብናወዳደረው የመሬትን 300000 ጊዜ እጥፍ ነው። ምን ያህል ግዙፍ እንደሆነች በእውነት ማወቅ መረዳት ይገባናል። እንግዲህ ቢያንስ በአንድ ቅጽበት እንኳን ሴኮንድ 3.9 ሲባዛ 10 ርቢ 26 ጁል ጉልበት ነው ፀሐይ የምታመነጨው። ይህ ቁጥር በጣም በጣም ብዙ እንደሆነ ሁላችሁ ታውቁታላችሁ። በቅጽበት በሴኮንድ ማለት ነው ስድስት መቶ ሚሊየን ቶን ሃይድሮጅን ወደ ሂሊየም ነው የምትቀይረው። እንግዲህ ቢያንስ ወደ መቶ ሚሊየን ኒኩለር ቦምብ ማለት ነው መጠኑ ይከብዳል። መቶ ሚሊየን ኒኩለር ቦምብ እና እንግዲህ ፀሐያችን ለስድስት ሴኮንድ ብቻ የምታወጣው ጉልበት እንኳን ቢሰበሰብ የመሬትን ውቅያኖስ ውሃ ሁሉ ማትነን እንችላል። የሶስት ደቂቃ ጉልበቷ ቢሰበሰብ ደግሞ የመሬት የላይኛውን ንጣፍ ክረስት ማቅለጥ ይችላል። እና እጅግ እጅግ ከባድ ኃይል ያላትና ፀሐያችን። ስለዚህ የብርሃን ጋን ሲሏት እንግዲህ ጀንበር ብለው ሰይሟታል ኢትዮጵያውያን። እንግዲህ የገና ጀንበር አጭር ነው አሁን እየጠለቀ እንገኛለን። ክቡራና ክቡራት፣ እንግዲህ ይህን የመሰለ መርሃ ግብር ይዤላችሁ ቀርብ ያለው ስለዚህ በተለይ ታህሳስ 12 የዓመቱን አጭር ቀን በምርምር እንድታሳልፉት ያው መልእክቴን አቀርባለሁ።